ሰላም አለይኩም ወራህመቱላሂ ወበረካቱ። የፈተዋ አምባገነንነት የፈተዋ አምባገነንነት ይብቃ። የፈተዋ አምባገነንነት እኔ ባልኩት መስመር ብቻ ሂዱ የሚሉ ሰዎች አሉ። ይሄ ነገር ሊወገዝ ይገባል የሚሉ ሰዎች መተዋሉ የፈተዋ አምባገነንነት በሚል ሽፋን እኔ ብቻ በምጓዘው መንገድ ላይ ካልተጓዛችሁ በሚል ሽፋን ሁሉን ነገር ቢድዓ አደረጉት፣ ሁሉን ነገር ሽርክ አደረጉት፣ ሁሉን ነገር አይቻልም ወደሚለው ድምዳሜ ላይ አመጡት የሚል ብሶታዘል የሆነ ንግግር እየተናገራችሁ የራሳችሁን መንገድ ለመክፈት የሱናውንና የአቂዳውን የትክክለኛውን የሰለፎችን መንሃጅ መንገድ እንቅፋት ለመሆን የሚዳዳችሁ ብዙ ሰዎች አላችሁ። ይሄ መንገድ ይህንን አመለካከት ያለው አካል እኔ ብቻ ባልኩት መንገድ ተጓዙ፣ ከኔ መንገድ ውጭ ሌላው መንገድ ላሳር ወይም አይሆንም ወይም ደግሞ ትክክል አይደለም የሚል አመለካከት ያለው አካል ማንም ሰው የለም። ባይሆን ቁርአንና ሐዲስን ይዞ ይህን ቁርአንና ሐዲስን በሰለፎች መንገድ የሚከተል የሆነ አካል ካለ ቢልም በሙሉ ልብ ይህን ማለት ይችላል። አሁን ላይ ያለው ከሆነ ጊዜ በኋላ እስኪ ሀገራችን ላይ እንመልከት። ትላንትና የተለያየ በተለያዩ ሽርኮች ቢድዎች የተለያዩ ወንጀሎች ላይ ማህበረሰባችን ወላጆቻችን በተለይ የተዘፈቁበት ሁኔታ ላይ ነበረ። የሱናው ጀማዓ፣ የተውሂድ ጀማዓ ከተስፋፋ በኋላ በደንብ አድርጎ መሰረቱን መሬቱን ከረገጠ በኋላ ግን አልሐምዱላህ እናቶቻችን በአዳም ልኮትን ማምለክ አቁመዋሉ። የተለያዩ ጣዖቶች፣ ቀብር መመለክ፣ ሽርካ ሽርኮች፣ ቢድዓ መውሊድም ጨምሮ ሌላም ዝባዝንኪ ነገሮች ቆመዋሉ። ይሄ ነገር መቆሙ እና ተውሂድ መንገሱ እሱና የበላይ መሆኑ ያንገሸገሻቸው አካሎች አንዳንድ ግለሰቦች ማለት ነው። በፈታዋ አንባገነንነት እነዚህ ሰዎች ወሃቢ የዋሃቢ ጠመቃ ሁሉን ነገር ቢዳ እያሉ ሁሉ ነገር ሽርክ እያሉ በጠበጡን፣ አስቸገሩን፣ ትውልድ አበላሹብን በሚል ብሂል አመለካከት ወይም ደግሞ ተራ በሆነ መልኩ ቃላታቸውን እያሳመሩ ሰዎች ላይ ብዥታ ለመፍጠር በተለያዩ መድረኮች እና በተለያዩ ሁኔታዎች እየተስተዋሉ ነው። አሁንም ነገም ቀጥሎ የምንለው ወላሂ አይሳካላችሁም። ሙቱ ቢገይዚኩም ድብን እርርበሉ በዚሁ በቁጭታችሁ ሙቱ እንጂ የእናንተ መንገድ አሁንም ሊነግስ አይችልም። ሁልጊዜ የሱና መንገድ፣ ሁልጊዜ የተውሂድ መንገድ ይነግሳል፣ የበላይ ይሆናል። አላህ በቁርአን ላይ የተናገረውን እናገርና እዘጋለሁኝ

አላህ ስብሐ ወተዓላ ተናግሯልና፣ ብትመለሱ ነው የሚሻላችሁ። ሹብሃ ሹባሃ፣ ቢዳአ፣ ሽርክ ለጊዜው ሊነግስ ይችላል። ነገር ግን ይሟሻል፣ ይጠፋል። ተውሂድ ምንም ቢሆን የነብያቶች አርማ ነውና ሁልጊዜ ሊከስም አይችልም፣ የበላይ ይሆናል። በመሀል ላይ ያላችሁ መሀል ሰፋሪዎች፣ አደናጋሪዎች፣ ለዲን የተጨነቃችሁ የምትመስሉ አካሎች አደብ ልትይዙ ይሻላችኋል።